በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ከልዩ ልዩ ንጋጼና ፍርሃት ዕድን ዘንድ ይህን የቅዱስ ገብርኤል ድርሳን ይጸልያል እንዲህም እያል መድአንኤል፣ እያውታኤል፣ አውካኤል፣ ተርቡታኤል፣ ግኤል፣ ዝኤል፣ ቡኤል። ይህን አስማተ መለኮት እግዚአብሔር ለቅዱስ ገብርኤል የሰጠው መልአኩ ከዲያብሎስ ጋር ክርክር በጀመረ ጊዜ ድል እንዲነሳበትና እመቤታችን ቅድስ ድንግል ማርያምን ለማብሰር በተላከ ጊዜ ከቃሉ ግርማ የተነሳ እንዳትደነግጥ እንዳትፈራ መንኤ ኃይል እንዲሆናት ነው። አቤቱ ለእኛ ለአገልጋዮች ለሕዝበ ክርስቲያን እንደዚሁ ኃይል ጽን ሰተ ከመዓልትና ከሌሊት ድንጋጼ አድነን፣ አሜን። ከላይ ከሰማይ ወደ ድንግል ማርያም የተላከ ቅዱስ ገብርኤል ሆይ ሰላም እላለሁ። ደስታን አብሳሪ መልአክ ሆይ ሰላም እላለሁ። እንሰ ቃልን አስተምረ የምታሳምን መልአክ ሆይ ሰላም እላለሁ። ሰማያዊ ነደ እሳት ኦፈ ርግብ ሆይ ሰላም እላለሁ። እጹም ደስታ አንተን አጋሪ መልአክ ወይ ሰላም እላለሁ ከደሞት የምታድን መልአክ ወይ ሰላም እላለሁ። የአንተን አማላጅነት በመዓልትም በሌሊትም ተስፋ ስለምናደርግ ጥበቃ አይለየን፣ በነፍስም በስጋም ታደገን። የእግዚአብሔር ልዩ ባለሟል እና ለዘላለሙ አሜን። የሊቀ መላእክት የቅዱስ ገብርኤል በረከቱ ይደርብን፣ ጥበቃው አይለየን። ዳግመኛም በዚህ በህዳር አስራ ዘጠኝ ዕለት በዓመታዊ የልደት በዓላቸው ታስበው የሚውሉት የላስታው አቡነ ዮሴፍ በተወለዱበት በዚህ ችለት 117 ሙታንን ያስነሱ ሲሆን በተጋድሏቸው ወቅት አስር ሙታንን አስነስቷል። ጻድቁ የተወለዱት ወለቃ አውራጃ ሳይንት ውስጥ ሲሆን የመነኮሱት ግን ወደ ትግራይ ምድር ሄደው በደብረ ማርያም ነው። ከዚህም በኋላ ጻድቁ ወደ በረሃ ገብተው ከሰው ተለይተው የእንጨት ፍሬ እየተመገቡ ካራዊት ጋር በታላቅ ተጋድሎ ኖረዋል። አቡነ ዮሴፍ አባታቸው ንጉሥ አጼ ዳዊት፣ እናታቸው ደግሞ ጽዮን ሞገሳ ይባላሉ ንጉሥ ንጉስ አጼ ዘረ ያዕቆብ ታላቅ ወንድማቸው ነው ትውልድ አገራቸው ወሎ መቄት እንጂፋ ሲሆን ልደታቸው ዳር 19 ሲሆን ረፍታቸው ደግሞ ግንቦት 19 ነው አቡነ ዮሴፍ የተወለዱት በሊቀ መልአክት በቅዱስ ገብርኤል ብስራት ነው አቡነ ዮሴፍ በአማራ ሳይንት ወለቃ ዊፋት ከተባለችው በራ ውስጥ በታላቅ ተጋርሎ እየኖሩ ሳለ አካባቢው በዱር አራዊት የተከበበ ስለነበር በተጋርሎ ዜናቸው በተአምራታቸው ስለሚያውቋቸው በጸሎታቸው አገር ጠባቂ ናቸው በማለት ንጉሱ ወንድማቸው አጼ ዘረያዕቆብ ሀያ አራት ወታደሮቹን መድቦ ግማሾቹ ቀን፣ ግማሾቹ ሌሊት እንዲጠብቋቸው አዝዞላቸዋል። ነገር ግን ደገኛው ንጉሥ አጼ ዘረያዕቆብ ይህንን ሲያደርግላቸው አቡነ ዮሴፍ ታናሽ ወንድሙ መሆናቸውን ፈጽሞ አያውቅም ነበር። እርሳቸው ግን ንጉሱ ወንድማቸው መሆኑን ያውቃሉ። ከዚህም በኋላ አቡነ ዮሴፍ አንዱን ወታደር ልከው ጠባቂ ወታደር የሰደድክለት ከበረሃ ውስጥ ያለው መነኩሴ የእመቤታችንን የቅድስት ድንግል ማርያምን የታምሯን መጽሐፍ ከግብፅ ወደ ኢትዮጵያ አስመጣ። መጽሐፈ ታምሯን ወደ ኢትዮጵያ ባመጣ ጊዜ የምታገኘው በረከት አለ በማለት ለንጉሱ መልእክት ላኩለት። የተላከውም ወታደር የጻድቁን መልእክት ለንጉሱ በተናገረ ጊዜ አጼ ዘረ ያዕቆብም ኢትዮጵያ የእመቤታችን የቅድስት ድንግል ማርያም የአስራት አገር መሆኗን ያውቃልና ይህን በሰማ ጊዜ ተደስቶ በነገሰ በሰባት ዓመቱ ከግብፅ መጽሐፈ ተአምሯን አረብኛ ወደ ግዕዝ አስተርጉሞ አባ ሚካኤልና አባ ገብርኤል ከተባሉ ጳጳሳት ተረክቦ ወደ ኢትዮጵያ አስመጣል። ከዚያም የኢትዮጵያን ሊቃውንት ተሰብስቦ በክብርት እመቤታችን በሰላሳ ሦስቱ በዓላትና በዕለተ ሰንበት በየሳምንቱ እንዲነበብ በአባቶች ስርዓት አሰርቶ አስወስኗል። ይህም እንዲሆን ያደረጉት ታላቁ ጻድቅ አቡነ ዮሴፍ ናቸው። አቡነ ዮሴፍ ለአርባ ቀን ከሰው ጋር ሳይገናኙ ቅድስት አገር ኢየሩሳሌም በደመና እየተመላለሱ ጸሎት ያደርጉ ነበር። አባታችን የተለያዩ ተአምራትን እያደረጉ ባህር ከፍለው እየተሻገሩ ሙታንን እያስነሱ ወንጌልን ዞረው አስተምረዋል። ወደ ሰማይም ተነጥቀው እመቤታችን ዕጣን ሰጥታቸው ከሀያ አራቱ ካህናተ ሰማይ ጋር አጥነዋል። አድቁ አሁን ላይ ቤተ መቅደሳቸው ከታነጸበት ቦታ ላይ ላባቸው ባፍንጫቸው እስኪፈስ ድረስ እልፍ እልፍ ይሰግዱ ነበር። በዚህም ቦታ ላይ መልኩ ወተት የመሰለ ነጭ ጠበል ፈልቆ እጅግ ብዙ ታምራት እያደረገ ይገኛል። አቡነ ዮሴፍ አርባ ዘጠኝ ቅዱሳንን አስከትለው በመልአክ መሪነት ወደ ላስታ እንጅፋት መጥተው ዛሬ አቡነ ዮሴፍ እየተባለ ከሚጠራበት ቦታ ላይ ደረሱ። በዚያም ደብረ ማርያምንና እግዚአብሔር አብን ተክለው ገዳሙን ገድመው እርሳቸው በደብረ ማርያም እያገለገሉ እያጠኑ ሳለ ክብርት እመቤታችን ተገልጣላቸው ሰማ ወንበርና መስቀል ሰጥታቸዋለች። ክብርት እመቤታችን ልክ ለቅዱስ ደቅሲዎስ ማንም ሰው የማይቀመጥበት ልዩ ወንበር እንደሰጠች ሁሉ ለአቡነ ዮሴፍም እንዲሁ ልዩ ወንበር ሰጥታቸዋለች። እርሷም የሰጠቻቸው ወንበር በገነት ካሉ ዛፎች የተሰራ ሲሆን አሰራሩም ያለምንም ማያያዣ ሚስማርም እንዲሁ በታምራት የተያዘ መሆኑ ድንቅ ነው። የአቡነ ዮሴፍ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። አነሳስቶ ላስጀመረ ቀን አስጀምሮ ላስፈጸመን ላይ ያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠለ ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባል ከክፉ ሁሉ አድነን እንጂ ይቺ መንግሥት ያንተናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በቤታችን ቅዱስ ድንግል ማርያም ሆይ በመላኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማፀንሽን ፍሬ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ጸጋን የተሞላሽ ክብርት አምላክ እናት ሆይ ደስ ይበልሽ፣ ጸጋን የተሞላሽ ብጽሕት እመቤታችን ቅድስት ድንግል ማርያም ሆይ ደስ ይበልሽ። ዱል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶ ዘንድ ይቅርታና ምረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ፣ ለመንፈስ ቅዱስ ዛሬም ዘውትርም እስከ ዘላለሙ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቃን የሰማዕታት ጸሎት ተራዳይነት፣ የቅዱሳን መላእክት ተጠባቂነት ከሁላችን ከህዝበ ክርስቲያን ጋር አብሮን ይኑር ለዘላለሙ አሜን።